ሰላም ቅዱሳን እንዴት ናችሁ? የመጽሐፍ ቅዱስ ንባብ ጉዟችን መስከረም አንድ ላይ ዘፍጥረት አንድ ብሎ የጀመረው እስከ ራዕይ 22 ጳጉሜ አምስት ድረስ በምናደርገው ጉዞ ሀያኛ ቀናችን ላይ ደርሰናል። በጌታ ጸጋ ዛሬ በሀያኛ ቀናችን ከዘጸአት ምዕራፍ 13 እስከ 15 ድረስ ያለውን ነው የምናነበው። አብራችሁኝ አንብቡ። ዘጸአት ምዕራፍ 13 በጌታ በኢየሱስ ስም አነባለሁ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። በእስራኤል ልጆች ዘንድ ከሰውም ከእንስሳ ማህፀን የሚከፍት በኩር ሁሉ ለእኔ ይቀደስልኝ፣ የእኔ ነው። ሙሴም ሕዝቡን አለ፣ ከባርነት ቤት ከግብጽ የወጣችሁበትን ይህንን ቀን አስቡ፣ እግዚአብሔር በዚህ ቦታ በብርቱ እጅ አውጥቷችኋልና፣ እና ስለዚህ የቦካ እንጀራ አትብሉ። እናንተ ዛሬ በአቢብ ወር ወጥታችኋል። እግዚአብሔር ለእናንተ ይሰጣት ዘንድ ለአባቶቻችሁ ወደ ማለላቸው ወተትና ማር ወደ ምታፈስ ምድር ወደ ከነአናውያን ወደ ኬጢያውያን ወደ አሞራውያን ወደ ኤዊያውያን ወደ ኢያቡሳውያንም ምድር በገባህ ጊዜ ይህችን አምልኮ በዚህ ወር ታደርጋለህ። ሰባት ቀን ቂጣ እንጀራ ትበላለህ። በሰባተኛውም ቀን ለእግዚአብሔር በዓል ይሆናል። ሰባት ቀንም ሙሉ ቂጣ እንጀራ ትበላለህ። በአንተም ዘንድ እርሾ ያለበት እንጀራ አይታይ፣ በድንበርህ ሁሉ እሾህ አይታይ። በዚያን ቀን ከግብጽ በወጣሁ ጊዜ እግዚአብሔር ስላደረገልኝ ነው ስትል ለልጅህ ትነግረዋለህ። እግዚአብሔር በብርቱ እጅ ከግብፅ አውጥቶሃልና የእግዚአብሔር ሕግ በአፍ ይሆን ዘንድ በእጅህ እንደ ምልክት በዓይኖችህ መካከል እንደ መታሰቢያ ይሁንል በዓመት በዓመት በወራቱ ይችን ስርዓት ጠብቃት። እግዚአብሔርም ለአንተ ለአባቶቻችሁም እንደማለ ወደ ከነአናውያን ምድር ባገባህ ጊዜ፣ እርሷንም በሰጠህ ጊዜ ማኅፀንን የሚከፍተው ሁሉ ለእግዚአብሔር ለይ ከሚሆንልህ ከብት ሁሉ ተባት ሆኖ አስቀድሞ የተወለደው ለእግዚአብሔር ይሆናል። የአህያውን በኩር በጠቦት ተዋጀዋለህ። ባትዋጀውም አንገቱን ትሰብረዋለህ። የሰውንም በኩር ሁሉ ከልጆች መካከል ተዋጀዋለህ። እንዲህም ይሆናል በሚመጣው ጊዜ ልጅህ ይህ ምንድን ነው ብሎ በጠየቀህ ጊዜ እንዲህ ትለዋለህ፣ እግዚአብሔር በብርቱ እጅ ከባርነት ቤት ከግብፅ ምድር አወጣን። ፈርኦንም እንዳይሰደን ልቡን ባጸና ጊዜ እግዚአብሔር ከሰው በኩር ጀምሮ እስከ እንሰሳ በኩር ድረስ በግብፅ ምድር ያለውን በኩር ሁሉ ገደለ። ስለዚህ ወንድ ሆኖ ማህፀነን የከፈተውን ሁሉ ለእግዚአብሔር እሰዋለሁ፣ ነገር ግን የልጆቼን በኩር ሁሉ እዋጃለው። እግዚአብሔርም በብርቱ እጅ ከግብፅ አውጥቶናልና በእጅህ እንደ ምልክት በዓይኖችህ መካከል እንደተንጠለጠለ ነገር ይሆንልህ። እንዲህም ሆነ ፈርዖን ህዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸው። እግዚአብሔር ህዝቡ ሰልፉን ባየ ጊዜ እንዳይጸጽተው ወደ ግብፅም እንዳይመለስ ብሏልና፣ ነገር ግን እግዚአብሔር ህዝቡን በዙሪያ መንገድ በኤርትራ ባህር ባለችው ምድረ በዳ መራቸው። የእስራኤልም ልጆች ከግብፅ ምድር ተሰልፈው ወጡ። ዮሴፍም እግዚአብሔር ሳይጎበኛችሁ አይቀርም፣ አጥንቶቼንም ከዚህ ከእናንተ ጋር ታወጣላችሁ ብሎ የእስራኤል ልጆች አምሏቸው ነበርና ሙሴ የእርሱን አጥንቶች ከእነርሱ ጋር ወሰደ። ከሱቆትም ተጓዙ፣ በምድረ በዳውም ዳር በኤታ ሰፈሩ። በቀንና በሌሊትም የሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸውም ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ። የደመና አምድ በቀን የእሳት አምድ በሌሊት ከሕዝቡ ፊት ከቶ ፈቀቅ አላለ። ምዕራፍ 14 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተመልሰው በሚግዶልና በባህር መካከል በበዓል ዛፎንም ፊት ለፊት ባለው በፊሃ ሂሮሂት ፊት እንዲሰፍሩ ለእስራኤል ልጆች ተናገር። ከእርሱ አጠገብ በባህር ዳር ትሰፍራላችሁ። ፈርዖንም ስለ እስራኤል ልጆች በምድር ይቅበዘበዛሉ፣ ምድረ በዳም ዘጋቻቸው ይላል። እኔም የፈርዖንን ልብ አጸናለሁ፣ እርሱም ያባረራቸዋል። በፈርዖንና በሰራዊቱም ሁሉ ላይ ክብር አገኛለሁ። ግብፃውያንም እኔ እግዚአብሔር እንደሆንኩ ያውቃሉ። እነርሱም እንዲህ ያደረጉ። ህዝቡም እንደኮበለሉ ለግብፅ ንጉስ ነገሩት። የፈርዖንም የባሪያዎቹም ልብ በህዝቡ ላይ ተለወጠና እንዳይገዛልን እስራኤልን ይለቀቅ ነው ምን አድርገናል? አሉ። ሰረገላንም አሰናዳ ህዝቡም ከእርሱ ጋር ወሰደ። ስድስት መቶ የተመረጡ ሰረገሎችን የግብፅንም ፈረሶች ሁሉ በእያንዳንዱ ሰረገሎች ላይ ሶስተኞችን ወሰደ። እግዚአብሔርም የግብፅን ንጉስ የፈርዖንን ልብ አጸና። እርሱም የእስራኤልን ልጆች አሳደደ። የእስራኤልም ልጆች ከፍ ባለች እጅ ወጡ። ግብፃውያንም የፈርዖን ፈረሶች ሰረገሎችም ፈረሰኞችም ሰራዊቱም ሁሉ አሳደዷቸው፣ በባህሩ ዳር በበዓል ዛፎን ፊት ለፊት ባለው በፊሃ አጥሮት አጠገብ ሰፍረው አገኟቸው። ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበረ። የእስራኤልም ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮሁ። ሙሴንም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህንን? ከግብጽ ታወጣን ዘንድ ይህ ያደረክብን ምንድን ነው? በምድረ በዳ ከምንሞት ብንገዛላቸው ይሻላልና ተወን ለግብፃውያን እንገዛ፣ ብለን በግብፅ ሳለን ያልንህን ቃል ይህ አይደለምን አሉት። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታያቸውን ግብፃውያን ለዘለ ዓለም አታያቸውምና፣ ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ፣ እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። እግዚአብሔርም ሙሴን አለው፣ ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር፣ አንተም በትርህን አንሳ እጅህንም በባህሩ ላይ ዘርጋ ክፈለውም፣ የእስራኤልም ልጆች በባህሩ ውስጥ በይብስ ያልፋሉ። እነሆ እኔ የግብፃውያንን ልብ አጸናለሁ፣ በኋላቸውም ይገባሉ። በፈርዖንና በሰራዊቱ ሁሉ በሰረገሎቹም፣ በፈረሰኞቹም ላይ ክብር አገኛለሁ ግብፃውያንም በፈርዖንና በሰረገሎቹ በፈረሰኞቹም ላይ ክብር ባገኘው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። በግብፃውያን ሰፈርና በእስራኤል ሰፈር መካከልም ገባ። በዚያም ደመናና ጨለማ ነበረ፣ በዚህ በኩል ግን ሌሊቱን አበራ። ሌሊቱንም ሁሉ እርስ በርሳቸው አልተቃረቡም። ሙሴም በባህሩ ላይ እጁን ዘረጋ። እግዚአብሔርም ለሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደው፣ ባህሩንም አደረቀው። ውሃውም ተከፈለ የእስራኤል ልጆች በባህሩ መካከል በየብስ ገቡ ውሃውን በቀኛቸውና በግራቸው እንደ ግድግዳ ሆነላቸው ግብፃውያንም የፈርዖን ፈረሶችና ሰረገሎች ፈረሰኞቹም ሁሉ እያሳደዱ በኋላቸው ወደ ባህር መካከል ገቡ ንጋትም በሆነ ጊዜ እግዚአብሔር በእሳትና በደመና አምድ ሆኖ የግብፃውያንን ሰራዊት ተመለከተ የግብፃውያንንም ሰራዊት አወከ የሰረገሎችንም መንኮራኩር አሰረ ወደ ጭንቅም አገባቸው ግብፃውያንም እግዚአብሔር በግብፃውያን ላይ ይዋጋላቸዋልና ከእስራኤል ፊት እንሽሽ አሉ። እግዚአብሔር ሙሴን እጅህን በባህሩ ላይ ዘርጋ፣ ውሃውም በግብፃውያን ላይ በሰረገሎቻቸው በፈረሰኞቻቸውም ላይ ይመለስ አለው። ሙሴም እጁን በባህር ላይ ዘረጋ፣ ባህሩም ማለዳ ወደ መፍሰሱ ተመለሰ። ግብፃውያንም ከእርሱ ሸሹ። እግዚአብሔር ግብፃውያንን በባህሩ መካከል ጣላቸው። ውሃውም ተመልሶ በኋላቸው ወደ ባህር የገቡትን ሰረገሎችን ፈረሰኞችንም የፈርዖንንም ሰራዊት ሁሉ ከደነ። ከእነርሱም አንድስ እንኳ አልቀረም። የእስራኤል ልጆች ግን በባህር ውስጥ በየብስ ሄዱ። ውሆችም በቀኛቸውና በግራቸው እንደ ግድግዳ ሆኑላቸው። እግዚአብሔር በዚያን ቀን እስራኤልን እንደዚህ ከግብፃውያን እጅ አዳነ። እስራኤልም የግብፃውያንን ሬሳ በባህር ዳር አዩ። እስራኤልም እግዚአብሔር በግብፃውያን ላይ ያደረጋትን ታላቂቱን እጅ አዩ። ሕዝቡም እግዚአብሔርን ፈሩ፣ በእግዚአብሔርም በባሪያውም በሙሴም አመኑ። ምዕራፍ 15 በዚያን ጊዜ ሙሴና የእስራኤል ልጆች ይህንን መዝሙር ለእግዚአብሔር ዘመሩ እንዲህም ብለው ተናገሩ። በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ ፈረሱንና ፈረሰኛውን በባህር ጣለ። ጉልበቴ ዝማሬም እግዚአብሔር ነው መድኃኒቴም ሆነልኝ። ይህ አምላኬ ነው አመሰግነውም አለሁ የአባቴ አምላክ ነው ከፍ ከፍም አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖንን ሰረገሎች ሰራዊቱንም በባህር ጣላቸው። የተመረጡት ሦስተኞች በኤርትራ ባህር ሰጠሙ። ቀላያትም ከደኗቸው ወደ ባህር ጥልቀት እንደ ድንጋይ ሰጠሙ አቤቱ ቀኝህ በኃይል ከበረ አቤቱ ቀኝህ ጠላቱን አደቀቀ በክብርህም ብዛት የተነሱብህን አጠፋ ቁጣህን ሰደድክ እንደ ገለባን በላሃቸው በአፍንጫህ እስትንፋስ ውሆች ተከመሩ ፈሳሾቹም እንደ ክምር ቆሙ ሞገዱም በባህር ውስጥ ረጋ ጠላትም አሳድጄ እይዛቸዋለሁ፣ ምርኮንም እካፈላለሁ፣ ነፍሴም ትጠግባቸዋለች፣ ሰይፌንም እመዛለሁ፣ እጄም ታጠፋቸዋለች አለ። ነፋስህን አነፈስክ፣ ባህርም ከደናቸው፣ በኃይለኞቹ ውሆች እንደ አረር ሰጠሙ። አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራህ ድንቅንም የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው? ቀኝህን ዘረጋህ ምድርም ዋጠቻቸው። በቸርነትህ የተቤዣሃቸውን ሕዝብህን መራ በኃይልህ ወደ ቅዱስ ማደሪያ አገባሃቸው። አሕዛብ ሰሙ ተንቀጠቀጡም። በፍልስጤምም የሚኖሩትን ምጥ ያዛቸው። የዚያን ጊዜ የኤዶም አለቆች ደነገጡ፣ የሞዓብን ኃያላን መንቀጥቀጥ ያዛቸው፣ በከነአን የሚኖሩ ሁሉ ቀለጡ። አቤቱ ሕዝብህ እስኪያልፍ ድረስ የተቤዠኸው ሕዝብ እስኪያልፍ ድረስ ፍርሃትና ድንጋጤ ወደቀባቸው፣ በክንድህ ብርታት እንደ ድንጋይ ዝም አሉ። አቤቱ አንተ ታስገባቸዋለህ፣ በእርስት ተራራም ትተክላቸዋለህ፣ አቤቱ ለማደሪያህ ባደረግከው ስፍራ፣ አቤቱ እጆችህ ባዘጋጁት መቅደስ። እግዚአብሔር ለዘላለሙ እስከ ፍጻሜ ይነግሳል። የፈርዖን ፈረሶች ከሰረገሎቹ ከፈረሰኞቹም ጋር ወደ ባህር ገቡ፣ እግዚአብሔርም የባህሩን ውሆች መለሰባቸው። የእስራኤል ልጆች ግን በባህሩ መካከል በየብስ ሄዱ። የአሮን እህት ነቢይቱ ማርያምም ከበሮ በእጇ ወሰደች፣ ሴቶችም ሁሉ በከበሮና በዘፈን በኋላዋ ወጡ። ማርያምም እየዘመረች መለሰችላቸው። በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ ፈረሱንና ፈረሰኛውን በባህር ጣለ ሙሴም እስራኤልን ከኤርትራ ባህር አስጓዘ ወደ ሱርም ምድረ በዳ ወጡ በምድረ በዳም ሶስት ቀን ሄዱ ውሃም አላገኙም ወደ ማራም በመጡ ጊዜ የማራ ውሃ መራራ ነበረና ሊጠጡት አልቻሉም ስለዚህ የዚያን ስፍራ ስም ማራ ተብሎ ተጠራ ህዝቡም ምን እንጠጣለን ብለው በሙሴ ላይ አንጎራጎሩ ሙሴም ወደ እግዚአብሔር ጮኸ እግዚአብሔርም እንጨትን አሳየው፣ በውሃውም ላይ ጣለው፣ ውሃውም ጣፈጠ። በዚያም ስርዓትንና ፍርድን አደረገላቸው፣ በዚያም ፈተናቸው። እርሱም አንተ የአምላክህን የእግዚአብሔርን ቃል አጥብቀህ ብትሰማ፣ በፊቱም የሚበጀውን ብታደርግ፣ ትእዛዙንም ብታደምጥ፣ ስርዓቱንም ሁሉ ብትጠብቅ፣ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም እኔ ፈዋሽህ እግዚአብሔር ነኝና አለ። እነርሱም ወደ ኤሊም መጡ። በዚያም አስራ ሁለት የውሃ ምንጮችና ሰባ የዘንባባ ዛፎች ነበሩባት። በዚያም በውሃው አጠገብ ሰፈሩ፣ ይላል። የሀያኛ ቀን ንባባችን ይህንን ይመስል ነበረ። ቲክቶክ ላይና ቴሌግራም ላይ ከምሽቱ ሶስት ሰዓት በጥልቀት የእግዚአብሔርን ቃል ስለምናጠና ጆይን እንድታደርጉን እንጋብዛለን። ጸጋ ይብዛላችሁ።